ማስተር አብነትን ጨምሮ በርካቶችን እምባ ያራቸው የዘማሪት ቅድስት አበበ ቀብር ስነ ስርዓት ተፈጸመ። ስለመሆኑስ ቅድስት አበበ ማን ነች? ዘማሪት ቅድስት አበበ የማስተር አብነት ወንድም ባለቤት ነች አብነት ከበደ ወንድም ካሳ ከበደ ባለቤት ነች። ካሳ ከበደ በሱሉልታ በነቢነት ያገለግላል። ይህን ውዲያ ካሳ ከበደ በሱሉልታ አካባቢ ቸርች ተክሎ እንደሚያገለግል ጀምረም ነው። ባለቤቱ ደግሞ ነፍሲማርና ማርና ዘማሪት ቅድስት አበበ በዝማሬ አልፋም ደግሞ በጣም በሚገርም ሁኔታ የእግዚአብሔር ቃሎችን በማጋራት አልፋ ደግሞ በስራዋ የቱልልታ ፋይናንስ ኃላፊ እንደነበረች ጭምርም ነው። ይቺ ዘማሪት በህይወት እያለች ደግና ርህሩህ እንደነበረች ጭምርም ነው። ማስተር አብነት ቤተሰብ ነች። እንደምታወቀው የወንድሙ ባለቤት ማለት ያው ለሱ የቤተሰብ አካል ነች። እጅግ የሚያሳዝነው በጣም ያልተጠበቀ ጊዜና ሰዓት መሞቷ በርካቶችን እምባ እንዳራጨና በተለይ ለማስተር አብነትና ለቤተሰቦቹ በጣም ከባድና አስቸጋሪ ጊዜያት እንደሆኑ ጭምርም ነው ይቺት ዘማሪት ቅድስት አበበ አልፋም ደግሞ በጣም ለየት የሚያደርገው እዛው በሱሉልታ ፋይናንስ ባላፊነት ስራ እየሰራች አልፋም ደግሞ በዝማሬ እንደምታገለግል ጭምርም ነው። አንዳንዴም የእግዚአብሔር ቃልንም ታካፍላለች። በጣም ለየት ያለ የእግዚአብሔር ጸጋ እንደነበራት ጭምርም ነው። በርካቶቹም የቸርቹ አባላት የነበሩትም እየገለጹ ያሉት የማስተር አብነት ወንድም ወደዛው ስፍራ ቸርች በመትከልም እያገለገለ ይገኛል። የማስተር አብነት ወንድም ካሳ ከበደ ነው። ካሳ ከበደ ባለቤት ነች ያረፈችው። ታዲያስ በቀብር ስነ ስርዓትም ላይ በርካቶችን እንባ እንደተናነቃቸው ጭምርም የወጡት መረጃዎች ያሳያሉ። ማስተር አብነት ከፍተኛ ልብ ስብራትና ሀዘን ላይ እንደሚገኝ ጭምርም ፈጣሪ ጽናቱን ሰጥቶ ሁሉንም ከዛ ሀዘን እንዲያወጣ የሁሉም ጸሎት ነው። አስባችሁታል ማስተር አብነት ከበደ በተፈጥሮ የሰው ልጅ በትክክል በመጽሐፍ ቅዱስ አማካኝነትም ከአዳምና ከሔዋን እንደመጣ በትክክል የሚያምንና የሚተገብር ሰው ነው። ዝም ብሎ ሰው ከአዳምና ከሔዋን መጥቷል ብሎ ካንገት በላይ እንጂ ፍቅር የለውም። ለገዛ ወገኑ እየተራበ አንዱ መኪና ላይ መኪና፣ ቤት ላይ ቤት ቅንጡ ነገሮችን ይጨማምራል። አንደኛ ወንድሙ ዳቦ መቢያ ወይም መታከሚያ ገንዘብ አጥቶ ሲቸገር። ታዲያ ማስተር አብነት ከበደ ለኢትዮጵያ ድራሽና ደግ የሆነ ልጅ ነው። ከየት መጣ ሳይባል በጣም በሚገርም ሁኔታ ለብዙዎች የደረሰ ና የብዙን እግዚአብሔር እሱን ተጠቅሞ ነፍሳትን እየታደገ እንደሆነ ጭምርም ነው። በተለይ ማስተር አብነት ከበደ ከዚህ በፊት በአርት ስራው በደቡብ በኩል በጣም በሚገርም ሁኔታ ሐዋሳ ላይ የሞተር ሾዎችን በማሳየት ትይንቶችን በማሳየት በርካታ ኢትዮጵያኖችን ቀልብ የሳበን እንደነበር የወጡት መረጃዎች ያሳያሉ። በስፖርት ብቃትም በርካቶች የተደመሙበት ነው። ታዲያ ማስተር አብነት የአንገት ሀበሎ ሽጦ በርካቶችን ከመሬት ተነስቶ ስረዳ እንደነበረ ጭምርም የወጡት መረጃዎች ያሳያሉ። ማስተር አብነት ከራሱ ኪሳ ወጥቶ ስረዳ ነበር። የኋላ ኋላ ሚዲያን ተጠቅሞ በሚዲያ በኩል ትውልድ ኢትዮጵያኖች በርካቶችን ለመርዳት ሰው ታማኝ ሰው ከማጣታቸው የተነሳ ወደ ኋላ ያፈገፈጉት በማስተር አብነት በኩል እንድረዱና በሌሎች ደግሞ ለተቸገሩትም ለታመሙት ሞት አፋፍ ያሉት እንዲታደጉት በማስተር አብነት በኩል ነበር ገንዘባቸውን የምልኩት ታዲያ ማስተር አብነት ያን ሁላ ሚዲያን ለበጎ ስራ በመጠቀም የበርካቶችን ነፍስ እየታደገ እንደሚገኝ ጭምርም ነው ለአብነት ያክል ማስተር አብነት ስሰራ የነበረው በተለይ በርካቶችን ሲያሳክም የተለያዩ የአገሪቱ ክፍል እየተዘዋወረ በርካቶች ስረዳ እንደነበረ ነው አሁንም እየረዳም እንደሚገኝ ጭምርም ነው በጎፋ በነበረው የመሬት መንሸራተት ምንጊዜም የማይረሳ እጅግ አሳዛኝና ዘግናኙ ክስተት በጣም በርካቶችን ቤት ሞት ያንኳኳበት እጅግ አሳዛኝ፣ በደቡብ ጎፋ ላይ በርካታ ቁጥር ያላቸው የጎፋ ተወላጆች የሞቱበት እጅግ አሳዛኝ ክስተት ያኔ ማስተር አብነት የከፈለው መስዋዕትነት፣ በተለይ አስክሬን ማፈላለጉ ረገድ ላይ አልፎም ደግሞ መሬቱ ይንሸራተት አይንሸራተት ቀጣይ ደግሞ አደጋ ላይ ራሱን ጥሎ ለየት ባለ መልኩ ፍቅሩን የገለጸ ድንቅ ኢትዮጵያዊ ነው። በታሪክ መዝገብ ላይ ማስተር አብነት እየሰራ ያለ ስራ በጎነትን ምን እንደሆነ በተግባር እያሳየ ያለ ድንቅ የኢትዮጵያ ልጅ እንደሆነ በርካቶች ስለሱም ሲገልጹ ተስተውሏል። ማስተር አብነት ይህ ብቻ ሳይሆን በርካታ መልካም ነገሮችን እያደረገ ይገኛል። ትላልቅ እናቶች ስታመሙ ወይም የሆነ ነገር ሲሆኑ፣ አስቸጋሪ ሁኔታ ላይ ሲሆኑ እንደ ገዛ እናት ሆኑ የሚያየው እያየ ማለፍ አያቅም፣ ማስመሰልም አያቅም። ማስተር አብነት በጎነትን የኖረበት ህይወቱ ነው። ከልጅነቱ ከዛሬ ድረስ በጣም በሚገርም ሁኔታ ከራሱ ኪስ አውጥቶ ስረዳ እንደነበር፣ አሁን ደግሞ በኢትዮጵያውያን ወንድሞቹ አማካኝነት ከእነሱም ገንዘብ አሰባስቦ ለተቸገሩት የእርዳታ እጆቹን እንደምዘረጋ ጨምርም ነው። ማስተራብነት ደግና የዋህ ሩህሩህ እንደሆነ ጨምርም በርካቶቹ የቅርብ ሰዎቹም ሲነግሩም ተስተውሏል። ማስተራብነት በሞተር ብቻ ሳይሆን በጣም በሚገርም ሁኔታ በተለያዩ ስፖርት ዘርፎችም ከዚህ በፊት ሲሳተፍ እንደነበር፣ በተለይ የሞተር ትዕይንቱ ግን ኢትዮጵያን አልፎ አ ዓለም ላይ ማነጋገር የሚችል ትይንትና ብቃት እንዳለው ጭምርም ምንም ጥርጥር እንደሌለው ጭምርም ነው። ማስተር አብነት ባለ ብዙ ተሰጥኦ ያን ሁላ ትቶ ለሕዝብ የሚኖር ሌት ከቀን ደከመኝ ሰለቸኝ ሳይል በዚሁ በሀገሪቱ ዙሪያ በጣም እየተዘዋወረ የምስራ ድንቅ ኢትዮጵያዊ ነው። በተለይ አንዳንድ አስቸጋሪ ስፍራዎች ጸጥታ አስቸጋሪ በሆኑበት ስፍራም ራሱን መስዋዕት አድርጎ የምንቀሳቀስ ኢትዮጵያዊ ነው። ምድር ላይ እያለ ለሱ የምገባውን ፍቅርና አክብሮት ኢትዮጵያኖችም እያሳዩ እንደሚገኙ ጭምርም ነው። ታዲያስ ማስተር አብነት ለዚህ እንኳን አይደለም ለቤተሰቡ አካል ለሌሎች እንኳን እየደረሰ ያለው ማስተር አብነት የገዛ ቤተሰቡ ውስጥ የወንድሙን ባለቤት ሲያጣ ከሞት የምሰማው ሐዘን በጣም ከባድ ነው። የምሰማው ህመም በተለይ ደግሞ ዘማሪት ቅድስት አበበ ተግባቢና በጣም መልካም እንደሆነ ጭምርም ነው። በተለይ እንደ ወንድምና አይት በጣም ከፍተኛ የቤተሰባዊ ፍቅር እንደነበራቸው ጭምርም የወጡት መረጃዎችን በማስመልከት ማስተር አብነት በቀብር ስነ ስርዓቷ ላይ በከፍተኛ ሁኔታ እንባ ስተናነቅ እንደነበር ጭምርም የወጡት መረጃዎች ናቸው። እጅግ አሳዛኝና ልብ የምነካ የቅድስት አበበ ቀብር ስነ ስርዓት እንደተፈጸመና አብዛኛው የቸርቾ ምእመናን በመገኘት እርማቸው እንዳወጡ ጭምርም ነው። ባልተጠበቀ ጊዜና ሰዓት ገና ወጣት ዚህ ዕድሜዋ ህይወቷ ማለፉ በርካቶችን እምባ እንዳራጨ ጨምረም ነው። ዘማሪት ቅድስት አበበ በጣም ደግና የዋይ ከሌሎችም ጋር መልካም ግንኙነት እንደነበራትና በተለይ ሰው አክባርና ትሁት፣ ግልጽና የዋይ እንደነበረች ጨምረም ነው። በተለይ በጣም እሷም የያዘችውን ነገር እንደማትሰስት ጨምረም መልካምነቷን ለሌሎች ስታሳይ እንደነበረች ጨምረም ቅዱሳን ወንድሞቿና እይቶ ተጫዋቾቿም ስለ እሷ ሲገልጹ በእንባ እንደሆነ ጭምርም ነው። እጅግ ባልተጠበቀ ጊዜና ሰዓት ህልፈቷ በርካቶችን ቢያሳዝንም የእግዚአብሔር ጥሪና ፍቃድ ስለሆነ ምንም ማድረግ አይቻልም፣ እግዚአብሔር የወደደውን አደረገ በማለትም ነው በርካቶቹም እየገለጹ ያሉት ማስተር አብነትን ጨምረው ያው በጣም በሚያሳዝን ሁኔታ የበርካቶችን ልብ የሰበረ የዘማሪት ቅድስት አበበ ህልፈትን በማስመልከት አጠቃላይ ቀብር ስነ ስርአቷ ላይ ምን እንደነበረና ቀብር ስነ ስርአቷን በማስመልከትም ነው ለእናንተ ይዘንላችሁ መጣ ነው። እስካሁን ድረስ አብሬያችሁ ቆየሁት ሚኪ ነኝ ከሚኪታ ብረንፎ። ይህንን ቻናል ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኘው። ሰላም ቆዩልኝ።